አመሰግናለሁ። እኔ መንግስቱ ዋላው እባላለሁ። የጫካ ማር ማናጀር ነኝ። እሺ፣ ዛሬ ዋናው ፕሮግራም ምንድን ነው? አላም በጣም ዛሬ እንደሚታወቁ የንቦች ቀን ከመባል አንደ ደረጃ ለሁለተኛ ጊዜ ኢትዮጵያ ውስጥ ይከበራል። ይህን በማሰብ ጫካ ማር

ዛቲም አለ እራሱ ምሳሌ ይሄ ደግሞ አለ እዚህ ደግሞ ሰራተኛ ሚዲያም ቻሉ። እንግዲህ በየክልሉ አለ ማለት ነው። የሚያቀርበው ማር የትኛው ምስል ላይ ማሮች አሉ? ይሄ ማለት በፍሌቨር ማለት ነው። ከለር ማር እንደሚታወቀው አራት ወይም አምስት ነው። በፍሌቨርም 15 ላይ ያለ ቃና ነው። ይሄ ማር ጫካ ማር ነው። አሁን ከየት ከየት ሀገር ነው የመጣው? ከአራቱም አቅጣጫ ማሮች እንደሚመጡ ሰምተናል። ከየት ከየት ነው? ትክክል። ማሩ በአራት ማቅጣጫ በኩል ይገባል። አዲስ አበባን ጨምሮ በሁሉ ሰሜን ይገባል፣ ደቡብ ይገባል፣ ምዕራብ ይገባል። ይህ ማለት ምንድነው? አጠቃላይ እንደ ቲም በጋራ የሚሰራው ነው ማለት ነው። ሙሉ ይህንን ደግሞ አዲስ አበባ ውስጥ ነጻ ፍሪ ዴሊቨሪ አድርጎ ወይ ወሎ ሰፈር አንድ ብራንች አለው፣ እንደዚህ ደግሞ ለቴሊ ሜጋ ጀርባ አለው፣ እንዲሁም ነፃ ዴሊቨሪ ያለ ለየትኛው ኢንፎርሜሽን ዘጠና ዘጠና አንድ ላይ በዛም ደንበኞች በመደወር ስለማር ሙሉ መረጃ ሲኖራቸው ጫካ ማር ዶት ኮም ላይ ወብሳይት አለ። ሁሉም ነገር ላይ ማንኛውም ሰው ሳይቸገር ማርን ያለው ነገር መጠቀም እንዲችል ሁሉም ነገር ነው የሚሰራ። ጫካማር ከስተመሮቹ ምን አይነት ናቸው? የውጭ ሀገር ውስጥም ለከሰ ለዚህ ለሎካልም ታቀርባላችሁ? ኤክስፖርት ነው በምን መልኩ ነው እስኪ? ጫካማር በሁሉም መንገድ አለ። ለምሳሌ ኤክስፖርት አሜሪካ ኤጀንት አለ አገር ውስጥ ደግሞ የትኛውን ቦታ ላይ አሉ? እንደዚህ እንትኖች ብቻ ሳይሆን ከእኛ ወስደው በደንብ የሚያከፋፍሉ አሉ። እኛ ዋና ደግሞ ስራ ምንሰራ እኛ ራሳችን ግን ታች ወርደን ስለማር ጥራት እያንዳንዱ አንድ ከስተመር ሲመጣ ዳታ ቤዝ እያዛል። ያ ዳታ ቤዝ ምን የሆነ ማር ቤት ውስጥ ባርኮድ አለ። ድንገት ማሩ ላይ ችግር ቢኖር እስከመጨረሻው ድረስ ሲደል ማንኛው በበሬ ብቻ ያለ ቀፎው ይታወቃል። ያ ባርኮድ የሚጠቅመው የማሩን ጥራት ለማወቅ ነው። ይሄንን ደግሞ እዚህ ጋር ሲገዙ ስልካቸው እንዳታምዝብ ለዛ፣ ያንን በየአስራ አምስት ቀኑ እየደወልን እጠይቃለሁ። እያንዳንዱ ቅሬታ ካለ እንመልሳለን። ለምን ይሄ ያልተለመደ፣ በነገራችን ላይ ሀገራችን ውስጥ ማለት ነው። ማር ደግሞ ማር አለ፣ ግን ብዙ ሰው የለም ብሎ ስለሚያስብ ይሄን ለመጥራት እኛ በደንብ እየሰራንበት ያለው ማር መሸጥ ብቻ ሳይሆን እውቀቱን ነው የሚሸጠው። አንድ ማር ውስጥ በውስጡ ምን ምን አለው? አለ። አንድ ከስተመር ሲመጣ የደም ታይፕ እንለየት፣ አለ ሁሉም ማር ለሁሉም ሰው አለ። ምክንያቱም የደም ታይባቸው በተለይ ኦ የሆኑ ከስተመሮቻችን በጣም ይቸገራሉ። ለምን ማር ይመርጣል? ማር አንዳንድ ሰዎች ሰምታችሁ ከሆነ አንዳንዴ ማር አልወድም ይላሉ። ስለማይወድ ማር እንጂ ማር ለሁሉም ሰው አስፈላጊ። ስለዚህ እሱን ማር

ስሰር ስሙ ምንድን ነው የሚመጣው? በጋራ ነው ማለት ጫካ ማለት የማይፈጠር የጋራነታችን ጫካ ነው። በጣም እንዴት ነው የምንሰበሰው ለሚል ጥያቄ አሁን ለምሳሌ ጅማ ላይ ብትሄድ አንድ ቀፎ አንድ አንድ ማህበር ነው እዛ ማህበር ላይ አንድ ተወካይ ያ

ከዚህ ጋር ተያይዞ እንግዲህ ማር ለብዙ ነገር ለምን በጣም ሳይቀር ማርን ለምሳሌ ከልጆች ጀምሮ ልጅ ከአንድ አመት በላይ ከሆኑ አይቻልም ሳይሆን፣ ስለዚህ ከዚ በላይ ግን ከአንድ አመት በላይ ከሆኑ ችግር የለውም። ያ ማለት እኛ ለስፖርተኛ ለምንዞማር አለ፣ ለአራስ አለ፣ ለልጆች አለ፣ ለአዋቂዎች። አሁን ለልጆች ስንል ቆምት እንደዚህ አሁን የቡና ማር ልጆች ከቀመሱ ይከብዳቸዋል። ያ ማለት ምንድ ነው? ማር ይጠላሉ። ከዛ በኋላ ማር አይወቱ። ስለዚህ ለእነሱ የሚሆነ ማር ምን አይነት ማር፣ እሱ የሚሆ ለስፖርተኛ የሚሆን ማር ምን አይነት፣ ለአራስ የሚሆን ማር ምን አይነት፣ እሱን ለይተን። በሰሜኑ አካባቢ ጥቅምት 17 የሚቆረጥ ነው መድሀኒት ነው የሚባል ነገር አለ። በአማራ ክልል እና በትግራይ አካባቢ ስለሱ ነገር ነው። ትክክል። ጥቅምት 17 16 17 ሊጠባ አካባቢ በጣም

የማይሆንበት ምክንያት ለዳቦ ያን የብርዙን ደግሞ ለዳቦ ላያረገው አትችልም እና እሱ ነው። ስለዚህ ማር ለየትኛውም ነገር ይሆናል፣ ግን አይሆንም የሚልበት ምክንያት የማሩ አይነት ነው።